የብሬክስ ቤተሰቦች እንደምን አላችሁ? እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። ከጅቡቲ ወደ የመን 181 ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው ዕለት ማለትም የካቲት 28 ሌሊት ላይ አራት ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች ሁለቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ኢትዮጵያውያን ኢትዮጵያውያንና። አምስት ጀልባዎችን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት ሁለት ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት አይኦኤም ያሳወቀ ሲሆን በተጨማሪም ሌሎች ሁለት ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን፣ ሁለት ስደተኞች የሞቱ ሲሆን፣ ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች ግን በህይወት የተረፉት ሁለት የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞች እና ሶስት የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞች እና አራት ሁለቱ መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግጧል። በ2024 ማለትም ባሳለፍነው አንድ አመት ብቻ 558 ሰዎች በባህር ላይ የዓሳ አራት ሆነው መቅረታቸው የሚታወቅ ሲሆን ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረገ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የዓሳ አራት ሆነው መቅረታቸው የሚታወቅ ነው። ይህ ለእኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦች እና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የአሳራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያድርግልን። መልካም ጊዜ የብሬክ ስፔስ ሰዎች እንደምን አላችሁ? እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። ከጅቡቲ ወደ የመን መቶ ሰማንያ አንድ ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው እለት ማለትም የካቲት ሀያ ስምንት ሌሊት ላይ አራት ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች ሁለቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ኢትዮጵያውያን ኢትዮጵያውያንና አምስት ጀልባዎችን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት ሁለት ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት አይኦኤም ያሳወቀ ሲሆን በተጨማሪም ሌሎች ሁለት ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን ሁለት ስደተኞች የሞቱ ሲሆን፣ ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች ግን በህይወት የተረፉት ሁለት የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞች እና ሶስት የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞች እና አራት ሁለቱ መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግጧል። በ2024 ማለትም ባሳለፍነው አንድ አመት ብቻ 558 ሰዎች በባህር ላይ የአሳራት ሆኖ መቅረታቸው የሚታወቅ ሲሆን ባለፈው አመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረገ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የዓሳ ራት ሆነው መቅረታቸው የሚታወቅ ነው። ይህ ለእኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦች እና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የዓሳ ራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያድርግልን። መልካም ጊዜ